እሰይ ልብስ ካልተበላሸ፣ የምን እንትን ነው። ያው እንግዲህ ቤተሰብ ዛሬ የምር ያላወቁት ሰርፕራይዝ ነው የገጠመኝ። ምን ልብስ ልጠራርግ አለ እባክህ፣ ና እና እንደው እዚህ ጋ አንድ ራሴ ነው ወምሬን ሳባር ነው። ኧረ በላይ ፈጣሪ እንዲህ አይነት ጓደኛ በደንብ ይስጣችሁ። በደንብ ማለት ነው እየሰጠ ይስጣችሁ። እና የትም አይገኝም። ዛሬ ደስ ብሎኛል። 100ሺህ የቀበውበትን የደስታ ቀን ዛሬ በጓደኛዬ የተከበረ የሆነ ነገር ችላ ብላችሁ ችላ ብለው የማያልፍ ጓደኛ ደስታችሁ የሚያስደስተው፣ ስኬታችሁ የሚያስደስተው ዮኒ የሆነ ጊዜ ሲያስተምር እግዚአብሔር ሲባርክ ብር ገንዘብ ሰጥቶ አይደለም ሰው ነው የሚሰጠው፣ ጓደኛ ህልሜ የሚደግፈውን ሀሳቢ ወረጃ ያጣ የሚደግፈውን ያን ሰው ነው የሚሰጠው አለና እግዚአብሔር እግዚአብሔር እኔ ሰው የሌለበት ሀገር እናት አባት ሂት ወንድም የሌለበት ማቀውሶ የሌለበት ሀገር ላይ ሸበላ ያነ ጓደኛዬን ሰጠኝ። ስለሱ እግዚአብሔር ይመስገን። በጣም ነው አመሰግነው እና ደግሞ እስከዛሬ ከጎኔ የነበራችሁ ሼር፣ ኮፒሊንግ ሪፖስት፣ ኮመንት በመጻፍ ለዚህ እንዲደርስ የተባበራችሁኝን ሙሉ ቤተሰቦችን እግዚአብሔር ይባርክልኝ ማለት ወዳለሁ። በጣም ነው የማመሰግናችሁ። በጣም ነው የማከብራችሁ። ያለ እናንተም ይሳካ አልነበረም። ያው እንግዲህ ለዚህ ስለፈቀደው እግዚአብሔርን በጣም ነው የማመሰግነው። እንጃ እንግዲህ ያው ምን ልበል፣ ከውስጥ በጣም እንትን ማለት አልቻልኩም። ይብር በጣም ነው የደነገጥኩት እና እንገናኝ ብሎ ያዞረኛል ከተማ ውስጥ እሱ ምን እንደሚፈልግ እኔ እኮ አላቅም። እና የሆነ ቦታ ስንደርስ ሮጦ ኬክ ቤት ገባ። እና ይሄ እንደዚህ ያነሰው። አይ ፋሚሊ፣ እንዴት ናችሁ? ደና ናችሁ? ሰላማችሁ ይበልልኝ። የምቴ ቤተሰቦች በጣም ነው የማከብራችሁ በጣም ነው የምወዳችሁ። ምቴ ማለት ውዱ ጓደኛዬ ዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝዝ የበረሀ ጓዴ የቅርብ ወዳጅ ይገባዋል። እሱ ሲያን ሰው ነው። መቶ ሺህ ኬ ገብቶት ያው ኬክ እየበላ ነው። ራሴን ላላቅስ ነው ብቻ፣ ግን ልብሴን አበላሽቶ ትንሽ ቅር ብሎኛል። ይጠገምለት እ ልብሴን አበላሽቷል። ምንም አሁን ይጠቀም ረዳኛ